ሰላም እንዴናችሁ? ሁሉ መልካም፣ እግዚአብሔር ይመስገን። ዛሬ ደግሞ እንደምትመለከቱት በቀይ ምስርና በነጭ ጤፍ ዱቄት ያዘጋጀሁት የጨጨብሳ አሰራር ነው። እጅግ በጣም ጤናማ እና ለመስራትም በጣም ቀላል በሆነ መንገድ ነው ያዘጋጀሁት። እናንተም እንግዲህ እንድትሞክሩት እያበረታታችሁኝ እኔ ወደ ስራ ይሄዳለሁኝ። አመሰግናለሁ። የምስር ጨጨብሳውን ለማዘጋጀት እንደምትመለከቱት ለሁለት ሰዓት ያክል የዘፈዘፍኩት የምስር ምስር አለኝ እዚች ጋር እንደምትመለከቱት በጣም ፋፍቷል በጣም ትንሹ የመብዛት ባህር ያለው ስንዘበዝፈው በደንብ አድርገን ካጠብን በኋላ ምስሩን መጀመሪያ እንደዚ ነው በደንብ አድርገን ካጠብን በኋላ መዘፍዘፍ ብቻ ነው ውሃ ጨምረን ስንዘፈዝፈው እንደዚህ የምስሩ ራሱ ሳይዙ ይለያል። ሰፋ ሰፋ ይላል። በዛ ላይ ትንሹ ይበዛልናል ማለት ነው። እዚህ ጋ ደግሞ እንደምትመለከቱት የጤፍ ዱቄት አለኝ። የነጭ ጤፍ ዱቄት በደንብ አድርጎ ነፍቼ ዋለውን በወንፊት ንጹ ነጭ ጤፍ ነው እና ያለንን መጠቀም እንችላለን። ፍርኖ ዱቄት መጠቀም እንችላለን የበቆሎ ዱቄት መጠቀም እንችላለን፣ ለማደባለቅ አንድ ላይ። እዚህ ጭጋ ደግሞ ቂቤ አለኝ ያነጠርኩት ቂቤ ይህንን ይመስላል። ከፈለግን ደግሞ ዘይት መጠቀም እንችላለን እንደ አማራጭ። ቂቤ አለኝ እዚህ ጭጋ እንደምትመለከቱት። እዚህ ጭጋ ጨው አለኝ፣ ጨው አለኝ። እዚጋ ደግሞ አለ ብላክ ፔፐር አለኝ ቆንዶ በርበሬ። ስለዚህ አሁን ይሄንን የዘበዘፍኩትን ምስር ፈጭቼው እመለሳለሁ። በጁስ መፍጫ መፍጨት እንችላለን። ባለን መፍጫ በመጠቀም መፍጨት እንችላለን። በዚህ ፉድ ፕሮሰሰር ውስጥ ጨምሬ ፈጨዋለው። እንደምታዩት በደንብ አድርጎ ተፈሽተዋል። እንደዚህ በደንብ አድርገን መፍጨት አለብን። ውሃም ሳንጨምር በነበረው ውሃ በመጠቀም እንደዚህ በደንብ አድርገን መፍጨት ነው። አሁን በደንብ አድርጎ ተፈሽቷል። በደንብ ላመ ብሏል ማለት ነው። ስለዚህ ዱቄቱን ስናቦካ ዱቄቱ ጋር ስናቦቃ ውሃ ሳንጨምር ቀስ እያለን ለማቀላቀል ይረዳናል ማለት ነው። ስለዚህ መጀመሪያ የጤፍ ዱቄቱን የምፈልገውን መጠን ያክል ወደዚህ እጨምራለሁኝ እንደ ቤተሰባችን ብዛት ልጆቻችን የሚመገቡልን ልጆች ካለን ቤተሰብ ካለን እንደ ቤተሰባችን ብዛት መጠቀም እንችላለን። ስለዚህ የፈጨነውን ቀይ ምስር ወደዚህ እንጨምራለን። እንደ ውሃም ማየቹ እንደ ውሃም መጠቀም እንችላለን። ስለዚህ አብረን ማዋሃድ ነው ቀስ ብለን እናዋህዳለን በደንብ አድርገን ማዋሃድ ልክ የዳቦ ሊጥ እንደምናቦካው ደረቅም ሳይልብን በጣምም ሳይቦካብን በደንብ አድርገን ውሃም ሳንጠቀም ሌላ ውሃ በዚህ በምስሩ ውሃ እራሱ ሽት አድርገን እናቦካለን። ስለዚህ ጨው እጠቀማለሁኝ። አንድ ሁለት ማንኪያ እጠቀማለሁ። ሳይበዛብኝ ቆንጆ በርበሬ እጠቀማለሁ። ሳይበዛ ሄንንም እጨምራለሁኝ። ዘይት እጨምራለሁ። ምክንያቱም ትንሽ ላላ እንዲያደርግልኝ ዘይት እጨምራለሁ። እንደምትመለከቱት በደንብ አድርጌ ላላ አድርጌ አብክቸዋለሁ። መጨረሻ ላይ ኦሊቭ ኦይሉን እንደዚህ ከላይ አደርጋለሁ። እንትን ለመጋገር እንዲያመቸኝ ስጠፈጥፈው፣ ለመጋገር እንዲያመቸኝ እሱን ጠቀማለሁ። ምጣዳችን እንደዚህ በደንብ ከሰማልን በኋላ አንስተን መጋገር ነው። እንደዚህ አድርገን እንጠፈጥፈዋለን። ከላይ ጠፈፍ ሲልልን አንስተን እንደገና እንገለብጠዋለን። አያችሁት? ቆንጆ ሆኖ ከለሩም ቆንጆ ሆኗል። በጣም ነው ደስ የሚል ሽታ ነው ያለው። እዚህ ጋር እያረገ መጋገር ነው። በጣም ቀላል ነው። ከለሩ በጣም ነው የሚያምረው እንደምታዩት። ሁሉንም እንደዚህ ጋግሬ ያገራችን ጤና አዳም አለ፣ እዚች ጋር። ሽታው በጣም ነው ደስ የሚለው። እሱ ቢላጥቃለ እዚ ጋ እንደምትመለከቱት በደንብ አድርጌ የጋገርኩትን የምስርና የጤፍ ቂጣውን እንግዲህ በደንብ አድርጌ አንድ ላይ አዋህጄ ነው ሁለቱን የጋገርኩት። ይህንን ይመስላል። ቆንጆ ሆኖ እንደ ቂጣ ተጋግሮልኛል። ምንም አልተሰባበረም። ምክንያቱም ጤፉን ስለጨመርኩት ውስጡ እንዳይሰባበር በደንብ እንድንጋግረው ይረዳናል። ስለዚህ ይህንን አሁን ራሴ በእጄ ሰባብሬ ወደዚህ ውስጥ ለማዋሃድ ጨምረዋለው ማለት ነው። እዚህ ጋር እንደምታዩት እንግዲህ ለጨጨብሳው የሚሆን ቂቤ አለኝ። እዚህ ጋር በርበሬ አለኝ። እዚህ ጋር እንደምታዩት ቆንጆ በርበሬ አለኝ። ስለዚህ ይህንን ቂቤ በዚህ አድርጌ እንዲቀልጥልኝ አደርገዋለሁኝ። ጆን ቤት ያነጠርኩት ቂቤ ነው። በደንብ አድርጌ አቅልጬ ዋለውኝ እዚህ ጋር አድርጌ ዋለውኝ። እንዳያቃጥልብኝ በዚህ በጤና አዳሙ ጋር አድርጌ አስቀምጬ ዋለው። ጤና አዳሙ ላይ በርበሬ ያለኝ አሁን ቂቤን ከዚህ መጀመሪያ በርበሬ ጨምራለሁ። ጨው ቅድም ስለጨመርኩኝ ስጋግር። አልጨምርም። አንድ ሁለት ማንኪያ በርበሬ ጨምራለሁ። ልጆቼም ይበላሉ፣ በጣም ነው ደስ የሚላቸው። ጨጨብሳ የሀገራችን ምግብ በጣም ነው ደስ የሚለው። ማቃጠሉንም ብዙ ባይሆንም ይወዱታል። ስለዚህ አሁን ቂቤ አደርጋለሁ።